ስሜ ጎሳዬ በቀለ እባላለሁ። የስራ ድርሻዬ የወረዳ አራት የበጎ ፍቃድ እና የህብረተሰብ ተሳትፎ ማስተባበሪያ ጽህፈት ቤት ኃላፊ ነኝ። ያው እንደ ተቋማችን በርካታ ስራዎችን ሰርቷል። አንደኛው በመንግስት ተደራሽ የሚሆኑትን ስራዎች፣ የበጎ ፍቃድ ስራዎችን ከህብረተሰቡ ጋር በመተባበር በርካታ ስራዎችን መስራት ተችሏል። ከነዚህም የመጀመሪያው የማዕድ ማጋራት ነው። አቅም የሌላቸው አጉራሽ የሌላቸው ወገኖቻችንን በመለየት የዕለት ቁርስ ለማጉረስ በዓላትን ምክንያት በማድረግ ቤታቸው የሚበሉት ያጡትን በመጎብኘት የበጎ ፍቃድ ስራ መስራት ነው። ይህን የምናደርገው በጎ ፍቃድ ባለሀብቶችን በማስተባበር ከጎናችን እንዲቆሙ በማድረግ እነዚህ ስራዎችን እንሰራለን። በሁለተኛ መንገድ ደግሞ የድሃ ቤቶችን ማደስ ነው። ይሄም አቅም የሌላቸው ደጋፊ የሌላቸው የሀገር ባለውለታ የሆኑትን ሰዎችን በመለየት ቤታቸውን እንዲታደስና የፈስ የነበረውን በመጠቀል ባለሀብቶችን በማስተባበር ይህንን ስራና ሰርተናል። ከዛ በመቀጠል ወጣቶችን በማስተባበር የደም ልገሳ ነው። ይህም እናቶች በጤና ጣቢያ በሆስፒታል በሚወልዱበት ጊዜ የደም እጥረት በሚገጥማቸው እና አደጋ ላይ እንዳይወድቁ ይህንን ለመቋቋም የደም ልጋሾችን በማስተባበር የደም ልገሳ እንዲያደርጉ አድርገናል። በተጨማሪ ይህም ወደ ስድስት ሺህ በላይ የሚሆኑ በወጣት በጎ ፈቃደኞችን በማስተባበር የአረንጓዴ አሻራ ስራን መስራት ችለናል። ይህም በጠቅላይ ሚኒስትር ኢኒሽቲቭ የተጀመረው ሀገራችን፣ የአረንጓዴ አሻራ ልማትን የበኩላችንን ለመወጣት በጎ ፈቃደኞችን በማስተባበር በወረዳችን በሚገኙ ክፍት ቦታዎች ላይ ወደ ስድስት ሺህ በላይ የሚተኩ የችግኞችን መትከል ተችሏል ማለት ነው። በበጎ ፍቃድ ተግባራችን ወደ ግብር ሲተመን ወደ ሰባ አንድ ሺህ ብር የሚገመት ብር ወጪ በማድረግ ባለሀብቱን በማስተባበር የበጎ ፍቃድ ስራ መስራት ተችሏል ማለት ነው። የቤት እንስሳትም በዚያው ልክ ከፍተኛ ብር በማውጣት የቤት እድሳት ማለት ትችሏል ማለት ነው። ከዛ ውጭ በርካታ የበጎ ፍቃድ ስራዎች አሉና እነዚህን የበጎ ፍቃድ ስራዎች በማስተባበር ጽህፈት ቤቱ በበላይነት በመምራት ስራዎች መስራት ይችላል ማለት ነው። ለአጠቃላይ በበጎ ፍቃድ ጽህፈት ቤት የሚሰሩ ተግባራቶች ወደ አስራ ስምንት የሚደርሱ የበጎ ፍቃድ ተግባራቶች አሉ። አሁን የጠቀስኩት ዋና ዋናዎች ናቸው። በእነዚህ ሁሉ በጎ ፍቃደኝን በማስተባበር በጎነት ለራስ ነው። በጎነት በሰማይም ዋጋ የሚያስገር መሆኑ ይህንን የጽህፈት ቤቱ በበላይነት በማስተባበር የበጎ ፍቃድ ስራ በመስራት ያስተባብራል ማለት ነው። ከዛ ውጭ በበጎነት በሆስፒታል የሚል ፕሮግራም አለን። ይህም በክረምት በጎ ፍቃድ የሚሰራ ትልቅ ስራ ነው። በሆስፒታል ውስጥ ደጋፊ የሌላቸው ከቦታ ቦታ የማይንቀሳቀሱ አቅም የሌላቸውን ወገኖቻችንን በመደገፍ ወጣት በጎ ፍቃደኞችን በማስተባበር ይህንን ድጋፍ እርዳታ እንዲያገኙ የማድረግ ስራ ይሰራል ማለት ነው። ሌላ በበኩል ስራ ላይ የምንተገበረው የመንገድ ደህንነት፣ ሰዎች አቅም የሌላቸው ደካሞች፣ እናቶች፣ አባቶች መንገድ ለመሻገር በሚቸግራቸው ጊዜ ይህንን በማስተባበር በጎ ፍቃደኛ ወጣቶችን በማስተባበር የመንገድ ደህንነት ስራ እንሰራለን ማለት ነው። ይህንን እና ሌሎች የመሳሰሉ በርካታ የበጎ ፍቃድ ስራዎችን ጽፈት ቤቱ በበላይነት በማስተባበር የተሻለ የበጎ ፍቃድ ስራ መስራት ችለናል። መንግስት ሊደርስ እና በበጀት ሊደግፋቸው የማይችሉትን በአጠቃላይ የበጎ ፍቃድ ስራዎችን በጎ ፍቃድ ባለሀብቶችን ወጣቶችን በማስተባበር በርካታ የበጎ ፍቃድ ስራዎችን መስራትና ማከናወን ችለናል።